እሺ፣ ተመልካቾች እንዴት ናችሁ? ይህ የኢኮኖሚ ጉዳይ እያነሳን የምናወራበት ዩቱብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ የኢትዮጵያ ኢኮኖሚ የ2018ን ረቂቅ በጀት ሲያቀርብ ከነዳጅ እና የነዳጅ ውጤቶች የቫት ገቢ እንደሚጠብቅ ገልጿል። ከቫት ብቻ ወደ 3.01 ቢሊየን ብር እንደሚጠብቅና ከኤክሳይዝ ታክስ ደግሞ ብር እንደሚጠብቅ ገልጿል። በድምሩ ወደ 3.5 ቢሊየን ብር ከቫትና ከኤክሳይዝ ታክስ ይጠብቃል ማለት ነው። ከነዳጅና የነዳጅ ውጤቶች እንግዲህ በመመሪያ ደረጃ በዚህ ዓመት ውስጥ ወደ ገበያ መር እንደሚወስድ መንግስት ይገልጽ ነበር። ከአይምኤፍ ጋም ያለው ስምምነት እሱን ነው የሚያሳየው። ምን ማለት ነው ነዳጅን ከድጎማ ወጥቶ ባለም አቀፍ ገበያው እንዲተዳደር ማድረግ ማለት ነው ስለዚህ ሲያለማምድ ነበር የነበረው ኢኮኖሚው የመጨረሻ ሪፎርም ሐምሌ 2016 ካደረገ በኋላ አራት ጊዜ የነዳጅ ለውጥ አድርጓል ለምሳሌ ከሀምሌ እስከ ጥቅምት ባለው ውስጥ ቤንዚንን በሊትር ከ82 ብር ወደ 91 ብር በ8 ብር ከ50 ሳንቲም አሳድጓል ፐር ሊትር ሁለተኛ ደግሞ ከጥቅምት እስከ ጥር ባለው ሬንጅ ውስጥ ፐር ሊትር ከ10 ብር አስር ብር ከ33 ሳንቲም ጨምሯል። ከ91 ብር ወደ 101 ብር መጥቷል። ከዛ ከጥርስ እስከ መጋቢት ከ101 ብር 112 ብር ደርሷል። በ11 ብር ከ20 ሳንቲም በሊትር ጨምሯል። ከመጋቢት እስከ መያዝ አሁንም ድረስ ያለው ዋጋ ከ112 ብር 122 ብር ገብቷል። በ9 ብር ከ86 ሳንቲም ፐር ሊትር ጨምሯል። ስለዚህ እያለማመደ ነው የመጣው። አሁን ፋይናል የሆነው ድጎማ በሚነሳበት ወቅት ላይ ደርሷል። ድጎማ መነሳቱ ብቻ አይደለም። ድጎማ መነሳቱ ሲያለማምድ የሚጠበቅ ጉዳይ ነው። ነገር ግን አሁን ደግሞ ቫትም የሚጠብቅ ነው። ድጎማው እያለ አይደለም ቫት ሊያደርግ የሚችለው ድጎማው ከተነሳ በኋላ ቫትም ይጠብቃል ማለት ነው። በዓለም አቀፍ ገበያው እየተዳደረ ቫትም ይጠብቃል ማለት ነው። እንግዲህ አሁን በዓለም አቀፍ ደረጃ የቤንዚን አማካይ ዋጋን ብንመለከት አንድ ነጥብ ሁለት ሰባት ዶላር ነው የሚለው ይኸው የምትመለከቱት የሚያሳየው አንድ ነጥብ ሁለት ሰባት ዶላር ኢትዮጵያ አሁን ነዳጅን እየሸጠች ያለችበት ቤንዚንን እየሸጠች ያለችበት ዋጋ ፐር ሊትር 0895 ዶላር ነው፣ 102 ብር 53 ሳንቲም የሚመጣው ይሄ ነው። ግን መሸጥ ያለበት ተብሎ እንግዲህ ፔትሮ ላይ የምትመለከቱት መረጃ መሸጥ ያለበት በ173 ብር 54 ሳንቲም ነው ይላል። ምን ማለት ነው? አንድ አሜሪካ ዶላር አሁን እንኳን የብሔራዊ ባንክን መረጃ የምትመለከቱት መቶ 34 ብር ነው የሚለው። በሱ ቢሰላ 1.27 ዶላር እንኳን ቢሆን በ173 ብር መሸጥ ነበረበት እንደማለት ነው። የምትመለከቱት መረጃ የሚያሳዩ ስ ነው። ስለዚህ ኢኮኖሚ አሁን ላይ ፐር ሊትር ቤንዚንን 51 ብር እየደጎመ ነው እንደማለት ነው። አሁን የብሔራዊ ባንክን እንኳን ነው የዛሬውን 134 ብር ከ39 ሳንቲም አማካይ የዶላር መሸጫ ዋጋ የሚለውን ብንመለከት ዓለም አቀፍ ዋጋው ደግሞ አንድ ሊትር አማካይ የሚባለው የቤንዚን ፐር ሊትር ዋጋ 127 ዶላር ነው። ይህንን ወይም ደግሞ 173 ብር ከ54 ሳንቲም ነው መሸጥ ያለበት እያለ ነው። ስለዚህ እንደው ቢነሳ እንኳን በዓለም አቀፍ ዋጋው እንኳን ይሁን አሁን ባለው አቬሬጅ በ134 ብር እንኳን ቢሰራ ቢባል አንድ ሊትር ቤንዚን መሆን ያለበት 173 ብር ከ54 ሳንቲም ነው እንደማለት ነው ድጎማው ከተነሳ ነገር ግን መንግስት እያሰበ ያለው ምንድን ነው? ደግሞ ቫትን መጠብቅበት አለው እያለ ነው። ምናልባት 2018 ከገባ በኋላ 15 ከመቶ ቫት ሊጠበቅበት ይችላል። ፐር ሊትር ካለ ነዳጅ ላይ 15 ከመቶ ቫት ይጠበቃል። ደግሞ ነዳጅና የነዳጅ ውጤቶች ኤክሳይዝ ታክስ ውስጥ ይወርቃሉ ስለተባለ ምናልባት ትንሽ እንኳን ቢሆን 10 ከመቶ እንኳን ቢሆን ኤክሳይዝ ታክስ ነዳጅን እንደ ቅንጦት ይወስዳል ማለት ነው። ኤክሳይዝ ታክስ ይሄ የምትመለከቱት መረጃ ስላለ ስለዚህ ከሐምሌ ጀምሮ እንኳ ድጎማ ባይኖር አሁን የዓለም ዋጋ በዋጋው ይተመን ከተባለ አንድ ሊትር ቤንዚን 173 ብር ከ54 ሳንቲም ነው የሚሆነው። የቫትና 15 ፐርሰንት ቫትና ኤክሳይዝ ታክስ እንኳን ቢጨመርበት ሁለቱ ብቻ እንኳን ፐር ሊትር 43 ብር የሚሆን ታክስ ሊኖርበት ይችላል። ምናልባት በመጀመሪያው እንኳን ላይጀመር ይችላል። በመጀመሪያው በገበያ ዋጋ እንኳን ቢወሰን ከሐምሌ ጀምሮ 173 ብር የሚሆን እድላለሁ። ምናልባት እፎይታ ጊዜ እንኳን ቢኖረው በመጀመሪያ ጊዜ ቫትን አላስከፍልም ኤክሳይዝ ታክስ አልቀበልም እንኳን ቢል ማለት ነው። በ173 ብር ነው። ግን ኤክሳይዝ ታክስ እና እንኳን ቫት ቢጨምር አሁን ባለው ዋጋ እንኳን ቢሆን ወደ 216 ብር የመድረስ እድል አለው አንድ ሊትር ቤንዚን በዓለም አቁፍ ዋጋ መለወጥ አለበት ቢባል ማለት ነው። አሁን ምና ይሄ የሚጠበቅ ነው ለዓለም አቀፍ ዋጋው መልቀቅ የሚጠበቅ ነው። ነገር ግን ቫትና ኤክሳይዝ ታክስ የሚጠበቅ አልነበረም። እሱ ዋጋን በከፍተኛ ሁኔታ ይጨምሯል። ስለዚህ ቀድሞ ስለ ድጎማ ማንሳት ሲያሳውቅ ስለነበረ መንግስት፣ የሚጠበቅ እንደሆነ ይሰማኛል። ግን ቫትና ኤክሳይዝ ታክስ ይጨምራል ብሎ ለመጠበቅ የሚገመት አልነበረም። ምናልባት እፎይታም ደግሞ ሊሰጥ ይችላል። የመጀመሪያው ወር ላይ ላይኖር ይችላል። አንድ ሁለት ሶስት ወር ቫት ላይቀበል ይችላል። ከዛ በኋላ ግን ቫት ኢንክሉድ መደረጉ አይቀርም። ለመንግስት ከመደጎም መውጣቱ የተወሰነ እድል ሊሰጠው ይችላል። አንደኛ የታዘዘውን እያሳካ ነው። ከአይኤምኤፍ ጋር ያለው ስምምነት ምንድነው? ከድጎማ መንግስት መውጣት አለበት የሚለውን እንዲያሳካ እድል ይሰጠዋል። ወጪውንም እንዲቀንስለት ያደርጋል። በአመት ውስጥ በጣም ብዙ ቢሊዮኖች ለነዳጅ ይደጎማል። ስለዚህ እሱን ይቀንስለታል። ኢፍትሃዊነት ያለበት ድጎማ አለ ብሎ ስለሚያምንም ይሄ ፍትሃዊነትን ለመጠበቅም እድል ይሰጠዋል። ደጎማ አለው ግን በጅምላ እየደጎም ጎዳለው የሚለው ምክንያት ስላለ ደግሞ በፖሊሲም ደረጃ ወደ ኤሌክትሪክ መኪናዎች ትራንስፎርም ለማድረግ እየሞከረ ስላለ ኢኮኖሚው ወደ ኤሌክትሪክ መኪኖች ትራንስፎርም የማድረግ እድልንም ሊጨምርለት ይችላል። ነዳጅ በጣም ውድ ከሆነ ቤንዚን ውድ ከሆነ ሰዎች ኮስትም ከቨር ለማድረግ ይቸግራሉ። ስለዚህ ለምን ወደሚል ምርጫም ሊመጡ ይችላሉ። ነገር ግን ምንም ቢሆን አብዛኛው የየብስ እንቅስቃሴ ያለበት ኢኮኖሚ ስለሆነ የትራንስፖርት ዋጋ በከፍተኛ ሁኔታ መጨመሩ አይቀርም። ነዳጅ እና ቤንዚን ፍለሜብል ነው፣ ኢኮኖሚውን በከፍተኛ ሆነ የሚያነድ ነው። መንግስትን በራሱ ታሪፍ ያሻሽላል። አይታችሁ ከሆነ የነዳጅ ማስተካከያ ሲደረግ የትራንስፖርት ታሪፍን ማጀስት ያደርጋል። ምክንያቱም የትራንስፖርት ታሪፍን የመወሰን መብት ያለው መንግስት ስለሆነ አሁን በዓለም ገበያ ይወሰን ከተባለ መንግስት የትራንስፖርት ታሪፍንም መጨመሩ አይቀርም። በየብስ ስለሆነ ከፍተኛ እንቅስቃሴ ያለው ደግሞ የሎጂስቲክ ወጪውን ከፍተኛ ያደርጋል። ዋጋ መጨመረው ደግሞ አይቀርም። ነዳጅ ቀጥታ እሱ የሚነካው ብቻ ሳይሆን ሌሎችም ሴክተሮች የመንካት ደግሞ አቅም አለው ከነዳጅ ጋር ግንኙነት እንኳን ቀጥታ ባይኖራቸው ነገር ግን ብዙ ምርቶች ተዘዋዋሪ ግንኙነት ስላላቸው የብዙ ምርቶች ዋጋ የመነካት እድሉ እኔ ከፍተኛ ነው ብዬ ነው ማምነው። በተለይ ደግሞ ነዳጅ ዋጋው ተለዋዋጭነት ባህሪ ያለው ዛሬ እንኳን እስራኤል ኢራን ላይ ጥቃት ሰንዝራለች። በዚህ ብቻ በ13 ፐርሰንት የድፍድፍ ነዳጅ ዋጋ ጨምሯል። ስለዚህ ይሄ የሚድል ኢስቱ ላይ ችግር ካለ እስያ ውስጥም ችግር ካለ አውሮፓ ውስጥም ችግር ካለ፣ በቃ ነዳጅ ላይ ተጽዕኖ በጣም ከፍተኛ እየሆነ ነው ያለው። ስለዚህ ተለዋዋጭ ዋጋም ስለሚሆን በየወሩ ተለዋዋጭ ዋጋ ሊጠብቅ ነው ኢኮኖሚ ማለት ነው። አሁን ላይ አማካይ የሚባለው የጁን ናይን ዋጋ እንኳን አንድ ሊትር ቤንዚን 127 ብር ነው የሚለው ስለዚህ የሚቀጥለው ወር ምናልባት አንድ ነጥብ አንድ ዶላር ከ50 ሳንቲም ሊሆን ይችላል። ስለዚህ በእሱ ሂሳብ ነው የሚሰራው። እሱ ብቻም ሳይሆን ደግሞ የየለት ምት ዛሬ ደግሞ ይጨምራል። ዛሬ ላይ ቁጭለን የዛሬ እንኳን የብሔራዊ ባንክ መረጃ የሚያሳየው ምንድን ነው? አንድ አሜሪካ ዶላር 134 ብር ዋጋ ነው ያለው። ምናልባት ይሄ 140 ሊገባ ይችላል፣ እየቀጠለ ወደፊት እየጨመረ ሊመጣ ይችላል። ይሄም እየጨመረ ያለም አቀፍ ዋጋም ደግሞ ነዳጅ እየጨመረ ይመጣ ከሆነ በየወሩ አዳዲስ የነዳጅ ዋጋዎች መፈጠራቸው አይቀርም። ይሄ ኢኮኖሚ ላይ በጣም ከፍተኛ ጫና መፍጠሩ አይቀርም። ስለዚህ መንግስት አሁንም ቢሆን የደህንነት ሴክተሮች ላይ ያለውን ድጎማ በጣም በታክቲክ መምራት በጣም አስፈላጊ እንደሆነ ይሰማኛል። ነዳጅን ምክንያት በማድረግ ሌሎች የምግብ ቁሶች ላይ የሚኖርን ዋጋነት የሚከላከልበትን መላ መፈለግ በጣም አስፈላጊ እንደሆነ ይሰማኛል። ያው ሲያሳውቅ ነበር። ስለዚህ ድጎማ ማንሳቱ ጤነኛ ሊሆን ይችላል፣ ግን ድጎማ በተነሳበት ወቅት ላይ ቶሎ ብሎ ደግሞ ሌሎች ታክሶችን ነዳጅ ላይ መጨመር ሌሎቹም የተጨመረባቸው ያለ እነ ስኳርም እነ ጫትም ቫት እንደሚሰበሰብባቸው ተገልጿል። ነዳጅ ደግሞ ሁሉንም የሚጎዳ ነው። ስለዚህ በአንዴ ድጎማ ማንሳትም ደግሞ አዲሽናል ታክስም ማስተዋወቅ ተጽዕኖ እንደሚኖረው ይሰማኛል። ይሄን መረጃ ለእናንተ ለማቅረብ ነው። ተመልካቾች ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ።